ትላንት የሆሳና በዓልን አክብሯል። ዛሬ በህይወት የለም። ዮናታን ሰለሞን ይባላል። የኢቢኤስ የካሜራ ባለሙያ ነው። 31 ዓመቱ ነው። በኢቢኤስ በካሜራ ባለሙያነት ለስድስት ዓመታት አገልግሏል። ትናንትና በባህር ዳር ከተማ ሆሳና በአርያም በማለት በዓሉን አክብሯል። ተወዳጆችም እንኳን ለሆሳና ባላደረሳችሁ ሆሳና በአርያም መልእክቱን በፌስቡክ ገጹ ላይ አስፍሮ ነበር። እሁድ ከባህር ዳር ተነስቶ ከሰዓት በኋላ አዲስ አበባ ዘለቀ። ወደ ኢቢኤስ አምርቶ ካሜራውን አስገብቶ ወጣ። ይሁንና በመኖሪያ ቤት ውስጥ ሕይወቱ ማለፉ ተሰማ። ዮናታን ሰለሞን ባለትዳር ሲሆን የአንድ ሴትና የአንድ ወንድ ልጆች አባት ነበሩ። ዛሬ ማክሰኞ ሚያዝያ ሰባት ቀን ሀያ አስራ ሰባት አመተ ምህረት የቀብር ስነ ስርአቱ በቀጨነ ደብረ ሰላም መድኃኒ ዓለም ከስምንት ሰዓት ላይ ተከናውኗል። እጅግ አሳዛኝ የካሜራ ማኑ ህልፈት ከዚህ በፊት መዘገባችን የምታወስ ነው። ዛሬ የቀብር ስነ ስርአቱ መፈጸሙ በርካቶ ጭንባ እንደተናነቃቸው ጭምረም የወጡት መረጃዎችን በማስመልከትም ነው ለእናንተ የዘንላችሁ የመጣ ነው። ዮናታን ሰለሞን ታላቅ የቪዲዮ ባለሙያ እንደነበረ ጭምርም ነው የወጡት መረጃዎች የሚያሳዩት። ክብራትና ክብራን የቱ አድማጮች ለሰዓታት ያሉ መረጃዎች ይንመስላሉ። ይህን ቪዲዮ ላይክ፣ ሸርና ኮመንት በማድረግ ላልሰሙት እንዳደርስ ያድርጉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበትም ክፍል ሰላም ያቆያቸው።